እናትሽን ሞታለች ብለሽ አልቅሰሻል፣ ሶሻል ሚዲያ ላይ። እኔ ጋይስ እኔ እስካሁን ድረስ ምንም ያልተመለሰልኝ ያልገባኝ ነገር ሳስበውም የሚያናድደኝ ነገር እኔ በቃ እግዚአብሔርን በቀናነት የምትወዱኝም የማትወዱኝም አለ። እኔ የምጠላው ሰው የለኝም። ሀሳቡን የምጠላው፣ ባህሪውን የምጠላው፣ ስነ ምግባሩን የምጠላው፣ የህይወት ፍልስፍናውን የምጠላው ሰው ይኖራል እንጂ ሰውየውን ፐርሰናሊቲ የምጠላው ሰው የለኝም። ግን ሀሳቤንም ፐርሰናሊቲንም የምጠሉ ሰዎች ይችን ተባበሩኝ፣ ሀሳብ ስጡኝ። አንድ ሰው በመጀመሪያ ደረጃ መርጦ ባልተወለደበት ልጅን ማሳደግ የእናትና የአባት ግዴታ ነው። ኦኬ፣ እንደ ሴት እንረዳ፣ ሴት ነኝ፣ እንደ ሴት እንረዳቸው። አባት ሀይለኛ ሆነ ወይ፣ አልተመቸም ወይ እናት አላቅም አይዶ ነው፣ ህመም ገጠማት እንደሚሉት እና ልጆቿን ቁጭ አርጋ አራስ ልጅ ጥላ ሄዳ ይንበል ከዛም የትም እሷ ደህና አባት ስላላት ችግር የለም፣ አባታቸው ጎበዝ ነው፣ ያሳድጋል ብለው ይሄ ሬሳ ለምን ከበደ ሀሳብን በሰው ጥለው እንደፈለጉ ሆነው ይኖሩና የሆነ ሰዓት ላይ መጥተው ለልጆች መሰደቢያ መሆን አለባቸው ወይ? አንድ አባት ሚስቱን ስላስረገዘ ብቻ የሆነ ጊዜ መጥቶ ከነ መፈጠራችሁ ቀይ ትሆኑ ጥቁር ትሆኑ ሳያያችሁ እናትህ አፈር ድሜ በልታ ተሰድባ፣ አሻሮ ቆልታ፣ ልብስ አጥባ እንደ ያንዳንዶቻችሁም ደግሞ ከመጽሐፍ ቅዱስ አታመንዝር የሚለውን ሁሉ ቃል ጥሳ አመንዝራል አንተን ለማብላት አፈርድሜ አይደለም ለባዳ ለወገን ዘመዶቿ በጉልበቷ አገልግላ አሳድገህ፣ የሆነ ጊዜ ያን ሁሉ ሁሉ የእናትህን ግፍ ቆጥሮ የሆነ ደረጃ ላይ ስትደርስ ይመጡና ለአባቱ ያልሆነ ለአባቱ ያልሆነ ይሉሃል። ነገጧት እኔ ስትል መጀመሪያ ሄዶ የአባቱን ቤት በሰራ እንዴ? አባቱ ታዲያ ያንን ሁሉ ዘመን ሌላ ሴት ሲያሳድድ አልነበር እንዴ? አንተን አላሳደገ። ቢያንስ አንተን እንኳን አቅፎ በአንድ እጁ እጀ ሰባራ ሆኖ ወይ ደግሞ ለመስራት ተቸግሮ እኔ ሲያሳድግ አትለው። እጀ ሙሉ ሆኖ እንደፈለገ ሴት ከሚያሳድድ ለምን ህይወቱን አያስተካክልም ነበር? በሴትም በኩል እንደዛው። እኔ አላምንበትም፣ እግዚአብሔርን እኔ አላምንበትም። አንዳንድ ጊዜ እኔ አንዳንድ ጊዜ ሳስብ እናቴ ነፍሷን ይማረውና ወደ እውነተኛ ቦታ ሄዳልኝ። እናቴ ግን እላለሁኝ እናቴ አሁን በህይወት ብትኖር ኖሮ መጀመሪያ የእናትሽ እንቤ ስሪ ልትሉኝ ነበረ ኖ ወይ ኖ ወይ እኔ ለመጀመሪያ ጊዜ እናቴን ቀይትውን ጥቁርትውን ያየኋት በአስራ አራት ዓመቴ ነው። ከዛ በኋላ ለሁለተኛ ጊዜ መልሰን በአስራ ስድስት ዓመቴ ላይ ለተወሰነ ቀን አየኋት የመጨረሻ ለሶስተኛ ጊዜ ደግሞ አስራ ስምንት አስራ ዘጠኝ ዓመቴ አካባቢ ላይ ያየኋት። ከዛ በኋላ ትንሽ መቀራረብ ጀመርን። የመጨረሻ የመጨረሻ በእናቴ የተናደርኩባትን ልንገራችሁ። ጥላ በመሄዷን ያልተናደርኩም፣ ትክክል ናት። አባቴ ለእኔ ነው ምርጥ አባት፣ ለእኔ ለልጁ ነው ምርጥ አባት እንጂ ለእናቴ ምርጥ ባል አይደለም፣ ሀቁን ስንነጋገር። ካደግም በኋላ ግን ያየሁት ነገር እኛን በአባታችን አይን ማየት አባታችን ኃይለኛ ስለሆነ አባታችን ጉልቤ ስለሆነ እኛን በአባታችን አይን ማየት። እሱ ብቻ አይደለም፣ እርግጥ የህይወት ፍልስፍናችንም ይለያያል። እኔ ሴት ልጅ ብቻዋን ምናም የሚባል ፍልስፍና አይመቸኝም። ሴት ልጅ ብቻዋን አትሄድም፣ ሴት ልጅ ሀገር አቋርጣት አትሄድም ምናምን የሚባል ነገር ስፍልስፍና ሴት ልጅ ብቻዋናት ነው የሚባል ነገር አይመቸኝም። ለምን ነው የምለው፣ ምክንያቱም እኔ በህፃነቴ አባቴ ረጅም ምንሽር አጭር ምንሽር እንዴት እንደሚሳብ መውዜር ስስ ክላሽንኮፍ እንዴት እንደሚሳብ እንዴት ምላጭ እንደሚሳብ እንዴት እንደሚጎረስ ሲያስተምረኝ ነው ያሳደገኝ። ሰዋት እግዚአብሔር አያጋልጠኝ ካጋለጠኝ ደፋሪም ከመጣ የሆነ ነገርም ከመጣ ምን አታገለኝ፣ በስምምነት አድርግና፣ ከዛ በኋላ ግን ጓደኛዬ እንዲሆን አስቀጥልና እገለዋለሁ የሚል አስተሳሰብ በቃ እግዚአብሔር አያጋጥመኝ። ካጋጠመኝ ግን ያ ሴትነቴን ሊያጠቃ የሚመጣ ሰው ከምታገለው ልቀቀኝ ከምለው ይልቅ ስማማና በስምምነት አድርጌ እገለዋለሁ የሚል አስተሳሰብ ውስጤ ላይ ስላለ እግዚአብሔርን መንገዴ ላይ ያላመጣብኝም። እኔም ፍርሃት የሚባል የለብኝም ሲጀመር ካጋጠመኝም እንደምገለው ደግሞ እርግጠኛ ነኝ፣ ያለምንም ጥርጥር በዘነዘና ጭንቅላቱን እንደምለው ማለት ነው። የዛ ለት ባይሳካ ሌላ ቀን ኦ ምናለ ብንቀጥልበት ብዬ እንደምገለው እርግጠኛ ነበርኩኝ። እግዚአብሔርም ግን አላጋለጠኝም። ሰው ይሄ ፍርሃት ሴሌ ብቻ ምናም የሚባል ፍርሃት የለብኝም። ይሄ ማስፈራራት ማስቦካት፣ ምክንያቱም ሰውን ሰው አይጠብቀው። ሰውን የሚጠብቀው የመጀመሪያ የእናቴ አባቱ ምርቃት የመጀመሪያ እግዚአብሔር ነው። ከእግዚአብሔር በታች የእናት የአባቱ ምርቃት ነው የሚጠብቀው። ከዛ ውጪ ሰውን ሰው ጠብቆ አያድነውም። ህጻን ሌ ካልሆንክ በስተቀር ህጻን ሌ ካልሆንሽ በስተቀር እኔ አላምንበትም። ያ እናቴ ደግሞ እንግዲህ ከኔ በፊት የነበረ ጀነሬሽን ስለሆነች የህይወት ፍልስፍናችንም ሲጀመር አይጣጣምም። እውነቱን ለመነጋገር በጭራሽ ማለት ነው አንገት በመድፋት በማቀርቀር ምናምን የምታምናት እኔ ደግሞ ኃይለኛ አባት ነው ያሳደገኝ። ያ ኃይለኛ አባቴ የሚያቀረቅር አንገት የሚደፋ ጉንብስ ጉንብስ የሚል ልጅ አይወድም። ቀና የሚል የማይዋሽ፣ የማይሰርቅ በቃ የማይፈራ ልጅ ነው የሚወደው። ከምንም ከማንም በላይ የማይሰርቅና የማይዋሽ ልጅ በተረፈ ግን ለምንድን ነው ሌባን አንገቱን የሚደፋ ያልሰረቀ ሰው ለምንድን ነው አንገት ቀና እየተባልኩ ስላደኩኝ የሴት ልጅ አጉንብሳሴ ሊቀርቅር ብለ የሚለውን አላምንበትም። በቃ አንዱ እሱ ነው። በሁለተኛ ደረጃ ደግሞ ከህይወት ፍልስፍናችን አለመግባባት ውጪ ይህ እንዴት ነው አባታችን ላይ ያለው ኃይለኝነት ግትርነት እኛ ላይ አለ ብላ ስለምታስብ፣ እኛ ነገ አልፎልን ትልቅ ደረጃ ደርሰን ሰው እንሆናለን የሚል አመለካከት ያላት አይመስለኝም። ለእኔም ለታናሽ ወንድሜ ሰው ብቻ ቀረብ ሄደት ቀረብ ሄደት እያልን እንትን ስንል የሆነ ጊዜ መገ ወጣት ነኝ፣ ሀያ አንድ ዓመቴ መጨረሻ አካባቢ ላይ የመጀመሪያ ልጄን ያው ወለድኩኝ። እናቴ ብዙ አታውቅም፣ ያው አባቴ ግን ያውቃል ነገሮችን። እናቴ ብዙ መረጃ የላትም፣ ያው ግን ነብሰ ጡር እንደሆንኩኝ ከዛ ነ ከሰው ጋር ነኝ ምናም ምናም፣ እግዚአብሔር እግዚአብሔርን ነው ምላችሁ፣ ሰኞ ቀን ነው ጠዋት ደወለች ከሆስፒታል ልክ ወልጄ ስመጣ ከዛን ስመጣ ሰማ ግ እንዴት ነሽ ደህና አደርሽ ገና ነሽ ምናምን ስትለኝ ወልጄ አሁን መጣሁ እንዳረባንክሻለች እኔ እኮ አቃሽቶኝ ነው በቃ ቤቱን መላመላ ብዬ ይመጣለሁ ስትል እግዚአብሔርን ነገ ትመጣለች እንጂ ሳምንት ትቆያለች ብዬ አላሰብኩም ያለንበት ርቀት የ የሰላሳ አምስት ደቂቃ በመኪና የሚያስኬድ ርቀት ላይ ነው ያለ ነው፣ እኔና እናቴ ያለንበት፣ እሱ ያለችበት ከተማ እና እኔ ያለሁበት ከተማ። ከዛ ኦኬ ሰላሳ ደቂቃ። ሳምንት ቆየች። ደህና ዋላችሁ ብሎ ሰው በገባ ቁጥር እኔ የእናቴ ንግርግር አይ ነበር ግደው፣ ቅቤው፣ ማሩ፣ ቡናው፣ ስኳሩ ቴርሙሱ በሰልፍ ነው የሚመጣው። ኩፍ የሚልበሳ ጠዋ ሲከ የመቼ ነው ደግሞ ይሄ? ማን ያመጣው ነው እነ ከሌ ያመጡት። እውነቱን ለመናገር እግዚአብሔር ይመስገን፣ እኔ አስታውሳለሁ። በጣም ልጆቼ በጣም ሀብታም ናቸው። በነገራችን ላይ እድለኛ ናቸው። እንትን ይሄ በባሊ ነበረ። ቅቤው ራሱ የተቦካው እንትን የተባለው የተነጠረው። ምንም የጎደለብኝ ነገር የለም። ስኳር እንደ ዛሬ በሽታ መሆኑን ሳላቀው ስኳር ራሱ ሀያ አምስት ኪሎ ስኳር ምናምን እዛ ጋ የቆመው ላጥሜት መጠጫ። እግዚአብሔር የተመሰገነ ይሁን። ልጆቼ እድለኛ ናቸው። እኔ እነሱን ከወለድኩኝ አጥቼ አላውቅም። በሳምንቱ አመጣች ሳምንት ለመቆየት እንኳን ስትቁነጠነጥ ነበር። በቃ ሊሄድ ምና እኔ እኮ ማንን አምና ነው ማን ላይ ነው ጥላኝ ሄደች ሁሉ ትላላችሁና፣ አንዳንዴ አሁን እሷ ብትኖር ኖሮ እጠየቅ ነበር ወይ ነው የእኔ ጥያቄ። ማለት ታለብሳላችሁ፣ ትጠይቋታለችሁ? የእውነት ግን ቤቷ እንሰራላት ነበር። ልጅ ልጆችሽን ጠይቄ ልጆችሽን አስተምሪ ልጆችሽ ናቸው የሚሻሉሽ ነገ የአንቺ ልጆች ማለት የኔ ናቸው ይጦሩኛል፣ የኔም ልጆች ማለት የአንቺ ልጆች ናቸው ይጦሩናል ያላለን ሰውዬ ያልወለደችለትን ሰውዬ እሱም ከሌላ ልጆቹን ከመጀመሪያ ሚስት የወለዳቸውን ሁለት ወንድ ልጆቹን በትኖ እሷም ሁለት የወለደቻቸውን ልጆች ደህና አባታላቸው ብላ እነሱ ከጠዋት እስከ ማታ ሁለት ላጤ ህጻን ላይ ሳይኖርባቸው እየተከዳደሙ ኖረው ጉልበታቸው አሁን አርጀት ሲል በህይወት ብትኖር ኖር አሁን እናቴ በ58 ዓመት የሆናት ነበረ። ባሏ ደግሞ እርግጠኛ ነኝ አንድ 68 ይሆናል ብዬ አስባለሁ። 10 ዓመት ይበልጣታል። እና አሁን እኔ ለነሱ ቤት ሰራ ነበር። ከምትጎረሪ መጀመሪያ ሄጂ ለእናትሽ እንትን አድርጊ ልትሉኝ ነበር። እኔ አልገባኝም። ያስረገዘ ሁሉ አባት ነው እንዴ? የወለደ ሁሉ እናት ነው እንዴ? ኃላፊነትን መወጣት በቸገራችሁ ሰዓት መድረስ አለባት። አለማሳደግ እኔ አልፈርድም አልፈርድም። አቃለሁ ብዙ